ለንት ነ የተወደዳችሁ ወዳጆቼ የእግዚአብሔር አምላካችን ሰላም ለሁላችሁም በያላችሁበት ይድረሳችሁ። የጎመን አሰራር ለጠየቃችሁ የወዳጆቼ እንደሚከተለው ይሆናል። የሚያስፈልጋችሁ ያው ጎመን፣ ሽንኩርት፣ ነጭ ሽንኩርት፣ ቃሪያ፣ ጨው። እነዚህን ነገሮች እንደምትፈልጉት ከታትፋችሁ ማዘጋጀት ነው። ከታትፋችሁ ካዘጋጃችሁ በኋላ ያው ድስታችሁን ትጥዳላችሁ። የአቮካዶ ዘይት ነው የተጠቀምኩት። አቮካዶ ዘይት ከሌላችሁ ደግሞ ሌሎች ዘይት መጠቀም ትችላላችሁ። ግን ለጤና አቮካዶ ወይም ደግሞ የወይራ ዘይት ጥሩ ነው ስለሚባል ተጠቀሙ እነሱን። ሽንኩርቱን እንደዚህ ሽሪ ምሪ ነው የከተፍኩት። ተለቅ ተለቅ አድርጌ ሽንኩርቴን ትንሽ አቁላላ አለው። ጠበስ ጠበስ ነው የማደርገው፣ ብዙ አላበስሎ እንግዲህ። ብዙ ጊዜ ብዙ ሼፎች ሲናገሩ የሰማሁት አትክልት ነገር ሲሰራ ሁልጊዜ አረንጓዴነቱን የግሪንነቱን ሳይለቅ እንዲወጣ ነው የሚሉት። ብዙ ባበሰል ነው ቁጥር ንጥረ ነገሩን እያጣ እንደሚሄድ ነው የሚናገሩት ማለት ነው። አሁንም የምጨምረው ነጭ ሽንኩርት ነው። እንደገና ደግሞ አትክልት ነገሮች ሁል ጊዜ መጀመሪያ ከመከተፋቸው በፊት መታጠብ እንዳለባቸው ሲናገሩ ሰማለሁ። እንደዛ እንድታደርጉ እንግዲህ እንከሬጅ አረጋችኋለሁ። አትክልት ያው ለጤናችን ጥሩ ስለሆነ ሁልጊዜም ብንበላ መልካም ነው። ቲማቲም አደርጋለሁ። ከፈለጋችሁ ቲማቲም አለማድረግ ትችላላችሁ። ጀስት በሽንኩርትና በነጭ ሽንኩርት ብቻ ጠብሳችሁት መስራት ትችላላችሁ። ይሄ በጣም ቀለል ጠበስ ጠበስ ተደርጎ የሚበላ ጎመን ነው እየሰራው ያለሁት ማለት ነው። እንደዚህ ካቋላችሁት በኋላ ጎመኑን ትጨምሩበታላችሁ። ወዳው የሚደርስ ነው ይሄ። አስር ደቂቃ እንኳን ማይፈጅ ነገር ነው። ወደ ክትፍ ክትፍ አድርጋችሁ ጥብስ አድርጋችሁ መብላት ትችላላችሁ። ምናልባት የኢትዮጵያ ትንሽ ጊዜ ሊፈልግ ይችላል። እንደላ ለማለት ብዙ ያው ቶሎም እንደዚህ ጥብስ ላይል ይችላል፣ የኢትዮጵያ ላላችሁ ማለት ነው ደግሞ ካልበሰለ የመምረር ነገር አለው፣ አደለ? ኢትዮጵያ ባልሳሳት እና ከዛ ከዛ አንጻር ብዙ ጊዜ ሊፈጅ ይችላል። ግን ይሄ ሌሎች እንደዚህ ናቸው። በቃ ጥብስ ካደረጋችሁት ወዳው ነው ሬዲ የሚሆነ ወዳው ዝግጅት ይዘጋጃል ማለት ነው። አሁን የጨመርኩት ጨው ነው። እና እኔ የተጠቀምኳቸው ነገሮች እኔ ትንሽ ጎመን የሰራት እንዳያችሁት ማለት ነው። ስለዚህ ብዙ ከሰራችሁ ብዙ ሽንኩርት፣ ብዙ ቲማቲም ሊያስፈልጋችሁ ይችላል። እንደተመቻችሁ እናንተ እንደምትወዱት መስራት ትችላላችሁ። ቅቤ ያረኩኝ የጎመን ቅቤ ይወዳል። ቅቤ አለማድረግ መብታችሁ የተጠበቀ ነው። እኔ እንግዲህ ለራሴ እንደምሰራው ነው፣ ሁል ጊዜ እንደምናገረው ለራሴ እንደምሰራው ነው፣ ምሰራው ለቤቴ እንደምሰራ ነው። እኔ የምሰራው ትወዱታላችሁ ብዬ ተስፋ አድርጋለሁ። በጣም አመሰግናለሁ። ቪዲዮዬን ላይክ፣ ሼር፣ ኮመንት ስለምታደርጉ እግዚአብሔር ያክብርልኝ። ያው ብዙ የጻፋችሁልኝ የምግብ አይነት አለ። እግዚአብሔር ስረዳኝ ደግሞ ሌሎችን እየሰሩ አሳያችኋለሁ። የዛሬ የምግብ ስራዬን ቃሪያዬን ጨምራለሁ። ይህንን ይመስላል ጎመን አሰራር፣ በጣም ቀላል ጎመን አሰራር ነው። እግዚአብሔር ያክብርልኝ። መልካም ጊዜ ይሆንላችሁ። በሚቀጥለው እስከምንገናኝ መልካም ጊዜ።